አይዞሽ ገለቴ አይዞሽ አይዞሽ፣ በቃ ምን እናድርግ፣ በቃ ምንም ማድረግ አይቻልም። በርሊን ላይ በነበረው ውድድር ሶስት ጊዜ ተጠልፋ በመውደቋ ሳቢያም ወዲህ አሸንፋ ለሀገር ይዛ ልትመጣ ያለችውን ወርቅ ከማጣቷ ጋር ወዲያ ደግሞ ባልተገባ መልኩ አቅሙም ብቃቱም እያላት እንዲያ ባለ መልኩ ተጠልፋ በመውደቋ አሸንፋ ያሰበችውን የወርቅ ሜዳሊያ ማምጣት ባልመቻሏ ምክንያት ስቅስቅ ብላ ስታለቅስ እያያት አትሌት ቀነኒሳ በቀለም ከማሸነፉ ጋር ተያይዞ ለጋዜጠኞች የሚሰጠውን ቃል መጠይቅ አቋርጦ አይዞሽ ገለቴ ሲላት የመታየቱ ጉዳይ በወቅቱ ቀነኒሳ በሁኔታዋ ከልብ ማዘን እንዳለ ሆኖ ፈገግታን እየጫረ ጉዳይ ከመሆንም ባለፈ የዘመኑ ወጣቶች ጉዳዩን ካቻዎቻቸው ጋር መቀላለጃ ወይንም ደግሞ በእነርሱ ቋንቋ ሙድ መያዣ አድርገውት ሰንብተዋል። ዛሬ ትልቅ ትንሹ ለትልቁም ለትንሹም ቀልድ አይዞሽ ገለቴ እያለ ቢቀልድም እርሷ ግን ምንም እንደማያስከፋትና በብዙ መልኩ እንድትታወቅ እድል እንደፈጠረላት ትናገራለች። እንደ አውሮፓውያን አቆጣጠር በ2008 በ2010ና በ2012 ገለቴ ቡርቃ በአለም የቤት ውስጥ ሻምፒዮና አሸናፊ ሆና በብዙ መልኩ ስሟን በአለም አደባባይ ላይ ያስተዋወቀችና የአገሯንም ስም ያስጠራች ሯጭ ነች። ገለቴ በ2010 በዱሃ በ1500 ሜትር የነሐስ ሜዳሊያና በ2012 ደግሞ በኢስታንቡል በ3000 ሜትር የነሐስ ሜዳሊያ እያመጣች ጀግና አትሌት ነች። ገለቴ እንደ አውሮፓውያን አቆጣጠር በ2006 3000 ሜትርን በ8 ደቂቃ በ25 ሰከንድ የሮጠች ጠንካራና ፈጣን አትሌት ነች። ገለቴ ይህም ብቻ አይደለም። እንደ አውሮፓውያን አቆጣጠር በ2007 ዓ ም 5000 ሜትርን በ14 ደቂቃ ከ31 ሰከንድ መጨረሷም ይታወቃል። ገለቴ ቡርቃ አትሌቲክስ መስክ ረጅም ጊዜ ያሳለፈች ጠንካራና ጎበዝ አትሌት ነች። ገለቴ የመጀመሪያውን 10000 ሜትር እንደ አውሮፓውያን አቆጣጠር በኤፕሪል 2015 ዓ.ም በ31 ደቂቃ ከ06 ሰከንድ የሮጠች ሲሆን እንደ አውሮፓውያን አቆጣጠር በ2015 በቤጂንግ እንዲሁ በ10000 ሜትር የብር ሜዳሊያ የወሰደች ጎበዝና ጠንካራ አትሌት ነች። የአትሌት ገለቴ ቡርቃ ድሎች እነዚህም ብቻ አይደሉም ብዙ ናቸው። የዛሬውን ጉዳያችን የድሎቿን ዜና መዘገብ ስላልሆነ የቀሩትን የድል ታሪኮቿን ወደ ጎን አድርገን ዛሬ በአደባባይ ለአመታት አፍና ያቆየችውንና ሲበሰባት ወደ አደባባይ ይዘው ብቅ ወዳለችው እርሰ ጉዳይ እንምጣ። ሰላም ጤና ይስጥልን። የተወደዳቸውና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥጉሉ ሰላም፣ ፍቅር፣ ጤና ተሆኑ ዘንድ ዞትራይ ምኞታችን ነው። ኤልያስ ደግነት ነኝ፣ የምትከታተሉት ጊዜ ሚዲያ ነው። በዛሬው መሰናዷችን ከአትሌት ገለቴ ቡርቃ ጋር ተያይዞ ልንነግራቸው የወደድነው መረጃ አለ። አትሌት ገለቴ ቡርቃ በአደባባይ ወጥታም ለሀገር ለፍቼ ሰንደቋን ከፍ አድርጌ ሀገሬን አስጠርቼ፣ ዛሬ ግን በባሌ ተበድዬ ከአደባባይ ልወጣ ነው ከነ ቤተሰቤ ሜዳ ላይ ልቀር ነው ስትል ተሰምታለች ከዚህ ጉዳይ ጋር ተያይዞ ያለውን መረጃ ልነግራችው ወደን ነው እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን በቆይታቸውም ጊዜ ሚዲያን ሼር ላይክ ሰብስክራይብ ኮሜንት አድርጉ ዘንድ ከዲሁ በትህትና ጠይቀን ክበሩልን

ነገሩ እንዲህ ነው። ዛሬን ያድርገውና አትሌቷ ዛሬ እንዲህ ጉድ ሰራኝ ካለችው ከባለቤቷ ጋር የተዋወቁት እሱ የታክሲ ሹፌር በነበረበት ወቅት እርሷ ደግሞ ለስራዋም ለስልጠናዋም ወደ ተለያዩ ቦታዎች ስትንቀሳቀስ እንዳስፈለጋት በፈለገችበት ወቅትና ሰዓት እየተገኘ የፈለገችበት ቦታ ሁሉ ያደርሳታል ይመልሳታል። በዚህ መሃል ተግባብተው ኑረው የፍቅር ጥያቄ አቅርቦላት 2000 ዓ.ም ላይ ወደ ትዳር እንደገቡና ጎጆ እንደመሰረቱ ገለቴ ቡርቃ በገመዳ ሾው ላይ ስትናገር ትሰምታለች። ታዲያ እንዲህ ተዋደውና ተፋቅረው ከተጋቡ በኋላ ምን ተፈጠረ? የሆነው እንዲህ ነው። እንደ እርሷ ንግግር በ2009 ዓ ም እኔ ለውድድር ወደ ውጭ ሀገር ሄጄ ነበረ። ውድድሩን ድል አድርጌ ስመለስ በድንገት ከቤት ወጥቶ ጠፍቶ ጠበቀኝ ትላለች ገለቴ ገመዳ ሾው ላይ ቀርባ በነበራት ቆይታ። ብዙ አፈላለኩት ፈለግኩት፣ ቤተሰቡን ጠየቅኩ ጸበል ሄዶ ነው ይመጣል አሉኝ። ታዲያም ትንሽ ቆይታ በኋላ በሚያሳዝንና በሚያስደነግጥ መልኩ ከስምንት ወር በኋላ በፍርድ ቤት የክስ ወረቀት መጣልኝ። በቀረበልኝ መጥሪያ መሰረት ፍርድ ቤት ቀረብኩ። የክስ ዝርዝሩ የሚያትተው ስለትዳራችን ነበር። ፍሬ ሀሳቡም ትዳራችን እንዲፈርስ የሚገልጽ ጉዳይ ነበር። ይህ መሆን የለበትም በሃይማኖታዊ ስርዓት የተመሰረተ ትዳር ነው በድንገት መፍረስ የለበትም ብዬ ብከራከርም ቅሉ እሱ ካልፈለገ መፍረስ ይችላል ተብሎ ትዳሩ በፍርድ ቤት እንዲፈርስ ተደረገ ስትል ነበር ገመዳሾ ላይ ሁኔታውን የገለጸችው። መቼም ትዳር ነውና ማንም ሰው እንዲህ ይመጣል ብሎ አያስብም። እኔም ባሌ ስለሆነ በስሜ ያሉ ንብረቶችን በሙሉ በእሱ ስም ውክልና ሰጥቼው ነበር። በአዲስ አበባ በተለያዩ ቦታዎች ላይ ማለትም ቦሌ፣ ገርጂ፣ የካ ከአዲስ አበባ ውጭ ደግሞ ሐዋሳ፣ አዳማ፣ ሞጆ፣ ሰበታ፣ ሱሉልታ ከነበሩት መኖሪያ ቤቶችና መሬቶች መካከል የነበሩኝ ሀብት ንብረቶች ሲሆኑ ከእነዚህም በተጨማሪ እንዲሁም የተለያዩ አምስት ተሽከርካሪዎች ነበሩ። እነሱን ሁሉ ሸጧቸዋል። በጣም የሚገርመው ደግሞ ሲ ኤም ሲ አካባቢ ፀሐይ ሪል ስቴት ፊት ለፊት የሚገኘውን ቤት ራሱ ከግማሽ ሚሊዮን ብር በታች እንደሸጠው ነው የሚነግረኝ። የሚገርም እኮ ነው፣ አዲስ አበባ ውስጥ እንደምን ተደርጎ ነው እንዲህ ባለ ዋጋ ቤትና ቦታ የሚሸጠው። በጣም የሚያሳዝነው ነገር ከትዳር በፊት የነበሩኝን ቤቶች እንደሸጣቸው ነው የሚናገረው። አንድ ጊዜ ከድል በኋላ አንድ በመንግስት የተሸለምኩት መኖሪያ ቤት ነበር። እናቱ ለገሃር ጀርባ ለኑሮ እጅግ ምቹ ባልሆነ ሁኔታ ውስጥ ተቆራምዳ ትኖር ስለነበር ለምን እዚህ ቤት ውስጥ ኩርምት ብላ ከምትኖር እዚህኛው ቤት ውስጥ ለምን አትኖርም ብዬ እሷን ከቤቶች መካከል አንድ ውስጥ አስገብተን ትኖርበት ነበር። የሚያሳዝነው እሱንም ጭምር ሳይቀር እንደሸጠው ነው የሚነግረኝ። ይህንንም ቤት ለራሷ ለእናቱ እንደሸጠላት ነው የሰማሁት። ከተሸጡት አንዳቸውም ላይ የደረሰኝ የማውቀው ብር የለም። እሱ ራሱ የትና የትኛው ባንክ ላይ ብሩን እያስቀመጠ እንደሚያንቀሳቀስ በጭራሽ አላውቅም። አሁን በፍርድ ቤት ውሳኔ አስር መኖሪያ ቤቶች ለእሱ ተፈርደው አንድ ቤትና አንድ ያሪስ መኪና ላይ እየተከራከርን ፍርድ ቤቱ የቀረውንም ለሁለት እንድንከፋፍል ውሳኔ ሰጥቷል። እሱንም ለመውሰድ እየተንቀሳቀሰ ይገኛል። ከዚህ እልፍ ሲልም በብዙ እየዛተብኝም እያስፈራራኝም ይገኛል ስትል እያለቀሰች ምሬቷን ገልጻለች። እኔ ለሀገር በብዙ ለፍቻለሁ። የሀገሬን ስም ከፍ አድርጌ የሀገሬን ስም አስጠርቼ ባንዲራዋንም ከፍ አድርጌ ብዙ ለፍቻለሁ። ልፋቴ እንደምን ብሎ ምን አይቀራል አሁን እኔም ቤተሰቦቼም ሜዳ ላይ ልንወድቅ ነው። በላቤ ያፈራውትን ንብረት በሙሉ አጥቼ ጭራሽ አሁንም በሕይወት እንዳልኖር እየዛተብኝ ይገኛል። ሕዝብና መንግሥት ይድረስልኝ። ዛቻውን ፍራቻ ወጥቼ ስራዬን ልምምዴን ማድረግ አልቻልኩም፣ ማድረግ አልቻልኩም ስትል ነው አትሌት ገለቴ ቡርቃ ምሬቷን ስቅስቅ እያለች የተናገረችው የአትሌት ገለቴ ቡርቃ ጉዳይ ማህበራዊ ሚዲያ ላይ ከወጣ በኋላ በስፋት መነጋገሪያ ይዟል እንዴት ይሄ ሁሉ ሀብት ንብረቷን ትዘረፋለች ህግ የለም ወይ እርሷስ የምታማክረው ጠበቃ የለም ወይ ፍርድ ቤቱስ በምን አይነት ጉዳይ ነው ይህንን ሁሉ ንብረት ለሰውየው እየፈረደለት ሰውየውስ በምን አግባብ ሸጠ ሲሸጥስ አንድ ሰው አጠገቧ የለም ወይ ይህንን የሚነግራት ሰው ጠፍቷል ወይ የሚሉ ብዙ ብዙ ጉዳዮች ይመጡ ጀምረዋል ከዚህ ጋር ተያይዞ ታዲያ ጠበቃ ሰብላ ሰፋም አትሌት ገለቴ ቡርቃ ፈቃዷ ከሆነ እኔ ነጻ ጥብቅና ልቆምላት እችላለሁ ስትል እርሷም በማህበራዊ ሚዲያዋ ላይ ልታግዛት እንደምትፈልግ ተናግራለች። የተወደዳቸውና የተከበራቸው የጊዜ ሚዲያ ቤተሰቦች አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። በቆይታችን ያላችሁ ሀሳብና አስተያየት ካለ በሀሳብ መስጫ ሳጥን ላይ ታሰፍሩልን ዘንድ ኮዲው በትህትና ጠየቅን። እናመሰግናለን።